ሰላም! ሰላም ቤተሰብ፣ እንዴት ናችሁ? ሁሉ አማን። ዛሬ በምስሉ ላይ እንደምታዩት ምርጥ እጅ የሚያስቆረጥም የጾም የዳቦ ፍርፍር ነው ይዤላችሁ የመጣሁትኝ። ተወዱታላችሁ። በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቲጂ ሀበሻ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እንዲሁም ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን መጫን እንዳትረሱ። ይህን የመሰለ ፍርፍር ነው እንግዲህ ዛሬ ይዤ የመጣሁትኝ። ወደ ቪዲዮ እንሂድ። እዚህ ጋር እንደምታዩት በደንብ የቀዘቀዘ ማለት ይሄን ትናንትና ገጽችን ያሳደርኩትኝ ዳቦ አዘጋጅቻለሁኝ። እሱን በመቆራረስ እጀምራለሁ። እንደዚህ በምንፈልገው አይነት ሳይዝ ቆራርጠን ለመጀመሪያ እናዘጋጃለን። በመቀጠል ሽንኩርቴን አቁላላለሁ። እንዲህ ሽንኩርት በዚህ ከጠበስኩ በኋላ መቀጠል ያዘጋጀሁትን ቲማቲም ጨምሬ አሁንም አቆላለዋለሁ አለው ነጭ ሽንኩርት በመቀጠል በርበሬ ጨምራለሁ። እንዲሁም ቁንዶ በርበሬ፣ ጨው እንዳስፈላጊነቱ እናደርጋለን። የምጨምረው በጣም ትንሽ ውሃ ነው። እሱም ቂጡ እንዳይዝብኝ ነው የጨመርኩትኝ። ከእንጀራ ፍርፍር ለእንጀራ በእንጀራ ከምንሰራው ፍርፍር ትንሽ ለየት የሚያደርገው የዳቦ ፍርፍር ውሃ አንጨምርበትም። ምክንያቱም ውሃ ከጨመረን እንደ መጨማለቅ ይላል። እሱ ብቻ ነው ለየት የሚያደርገው እንጂ ከእንጀራ ፍርፍር ጋር ብዙ ልዩነት የለውም። በመቀጠል እሳቴን አጥፍቻለሁኝ አሁን የቆድም የቆራረስኩትን ዳቦ እጨምራለሁ። ከዚም በደንብ እቀላቅለዋለሁ ማለት ነው። ይቀስ እያልኩኝ ቁሌትና ዳቦ አንድ ላይ በደንብ እንዲዋሀድ አደርገዋለሁ። የዳቦ ፍርፍር እጅግ በጣም ነው የሚጣፍጠው። ስራውም እንደምታዩት ቀላል ነው። ያው እንደምታዩት ውሃ ሳይገባ ስላልገባበት ምንም ሳይጨማለቅ ሳይያያዝ እንደዚህ ፍርፍር ብሎ ሰርቼ ያው አሁን ጨርሻለኝ ማለት ነው። ከዚህ በኋላ አቅርበን መመገብ እንችላለን። ከፈለጋችሁ እዚህ ላይ ቃሪያ አቆራርጣችሁ ከትፋችሁ እሳቱን ካጠፋችሁት በኋላ ቁሌት ውስጥ ጨምራችሁ ማፈርፈር ትችላላችሁ። እኔ እንደዛ ማድረግ ስላልፈለግኩኝ እንዲሁ ዝም ብዬ ቃሪያውን እጠቀማለሁኝ። እንደምትወዱት ተስፋ አደርጋለሁኝ። እንደምታዩት ቆንጆ ፍርፍር ነው፣ ለቁርስ ይሆናል። የዛሬ ቪዲዮዬን በዚያ አበቃሁኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ።